ይፈርዳል የሰው ልጅ መጀመሪያ ዓይን ነው የሚያየው። ዓይንዬና ልብ ይፈርዳል። ምክንያቱም ሰው ይቀድማል፣ ሰውነት ይቀድማል። መጀመሪያ ሰው እንዲህ በህይወቱ እያለ ካልረዳው ምንድነው የሚሰራልህ? ምንድነው ምንድነው ስጠይቅ አንድ ብር ምናምን

ያሳክመው ከዛ በኋላ አገሩ ይላከው። ከዛ ቲክቶክ ደግሞ ለምን ወጣ ብሎ አንድ ነገር እንዳይለው ነው። አንድ ፎቅ ናቸው። አስር ብር ለምግብ ስጠይ ብየውን ብያለኝ። ሁለት አመት እዛ ደግሞ እኔ ጋር ነኝ ሲላልሰማ እኔ ጋር ነኝ እኮ አለ። እንዲ እስከሚሆን ያኔ እሱ ጋር ከሆነ ያኔ እሱ ጋር ከሆነ እንዲ እስከሚሆን ከዚህ በኋላ ምን አንተ ከሰው ምንድነው የምጠብቀው? አሁን እኮ ይመሰክራል። ገባህ? አይ ስታየው ትመሰክራል። ለራስህ ምግብ ምግብ ማጣት፣ ውሃ ማጣት በቃ አንድ ልጅ ምግብ አለመብላት በጣም ችግር ነው። ምግብ

እነዚህ ሌቦች ፈጣሪ እንዲጨርሳችሁ ነው ምኞቴ። እግዚአብሔር አምላክ ከዓለም ላይ ፀጭ ረጭ እንዲያደርጋችሁ ነው ፍላጎቴ። ምክንያቱም አትረቡም፣ ለምንም አትመጥኑም፣ ለምንም አትሆኑም። አንድ ዘለላ እምባ የሰው ልጅ በአንተ ካለቀሰ መቼም ሰው ልትሆን አትችልም። መቼም በሕይወትህ የማንዘር ልትሆን ትችላለህ። የማን ሃይማኖት ተከታይ ልትሆናለህ። በየትኛውም እድሜ ልትሆን ትችላለህ። ሀብታም ልትሆን ትችላለህ። ነገ ግን ይሄ ቆጥሮ ይከፍልሃል። ቆጥሮ ይከፍልሻል። እያንዳንድሽ የሰው እንባ ያለብሽ ሁሉ፣ እያንዳንድሽ ዛሬ ቤት ንብረት፣ መኪና፣ ፎቅ ዋቴቨር ሊኖርሽ ይችላል፣ ሊኖር ይችላል። ምድረ ሌቦች፣ ሰው እንዴት በወንድሙ እንባ ለሀገሩ ልጅ ለጎረቤቱ ለጓደኛው ለእህቱ፣ ጎረቤት ነን አለ። እንዴት በዚህ ልክ ይጨክናል? በዚህ ልክ እንዴት ሰውን ይገላል? በዚህ ልክ እንዴት የራሱ ዜጋውን መወለድ እኮ ቋንቋ ነው። ጋይስ፣ በጣም በሚገርመው ሁኔታ እኔ አረቦች የሰራውባት ሴትዬ በጣም ጥሩ ናት። ሳታውቀኝ ትወደኝ ነበረ። መወለድ ቋንቋ ነው። ሰው መሆን ይበልጣል። ሰው ሰው፣ የእናትህ ልጅ ቢሆን እንደዚያ አታረግም። የእናትሽ ልጅ ብትሆን እንደዚያ አታረጊም። ቆሻሾች ናችሁ። ለዚህ ነው በጣም የምጠላችሁ፣ ከእናንተ ጋር በጣም የምጠላችሁ። ትቼ ነበረ፣ ደና አርፌ ነበር። ጠዋት ስንሟገት የነበረው ይህንን ነው። ታመጣላችሁ፣ ትሸጣላችሁ፣ ትለውጣላችሁ፣ አስተካክላችሁ አታበሉ። አስተካ ይሄ ልጅ ምግብ ነው። ሙኒት ኤፍራትሙት በሕይወትሽ አይተሽ የማታቂው ሰው ታቂያለሽ። በራ በራቤት ተጎዳ ሰው ስታዩ ታዝኝለታለሽ ማየት እዛ እኮ ነው የሚያስመልሰው። ታውቂያለሽ ሩቦት ሩቦት መስበሻል ዱባይ ላይ ቁጭ ብሎ ሲርካሽ ምግብ ሩዝ ርካሽ፣ ዳቦ ርካሽ የሆነበት ሀገር ላይ አረ እንደው ግፋችሁ ግን አረ ልጆ- እኔ እኮ ሳሪ የሚያናደኝ እንደውን ታቂያሽ ይሄንን ምግብ ለልጆቻቸው ያበሉታል። ይሄንን ሀራም ገንዘብ ለቤተሰቦቻቸው ይረዱበታል። ይሄን ሀራም ገንዘብ ይኖሩበታል። ነገሳ በጣም ነው የሚያጸይፉት። አንቺ እኮ የለም አጥንቱ የለም እኮ የለም፣ ሳሪያው ሁኔ ሲሄደ ሙኒት እንትን ለእንትን ፋርማሲ ሊወስድ ወሰደው ይሳቅ ደው ይላት ተመልሶ እዛ እንትን ይለዋል ይልከዋል። ካላከው እንደው መቼም አንላቀቅም። መቼም አልኩሽ ልጁ ሙኒት በቃ ላይክ እንዲህ ልበልሽ፣ እንዲት እንዴት ነው አንቺ የምትዩ እንዴ ነው እኔ ማርያምን በዚህ ይልክ ሴት ብትሆን እንኳ ይሻላል ወንድን ልጅ በዚህ እናመጣለን። ይኸው መጡ። እንደው በመቤቴ እንደዚህ የሚሉ ሰዎችን ጨርሷቸው፣ ቪዲዮ የሚሰሩ ሰዎችን ጨርሷቸው። እናመጣለን እያሉ ወንድን እንደዚህ እያመጡ በገፍ አረሙኒት ማርያምን። ይሄ እኮ የለም አንቺ ሰው። ደግሞ እኮ የኛ ሀገር ልጅ ነው ደግሞ ልጁ። ምን አለ? ይመጣል የለ አዎ። ራሰኬ ማን መጣው ብሏል። ያውቁታል እኮ እና ይሳቅ ሱቅ እኮ አለው እኮ ሳሪ፣ የራሱ ጣጣውን ጨርሶ ራሱ አገር ቤት ያስገባል። አዎ እኛ ለልጁ ነው የምናዋጣው የትኬት ምናምን ራሱ ነው የሚልኩት። ራሱ ልጁ አንድሽ አንድሹ ለመቶ ብር ሰው አዋጥቶለት እኮ ልጁ እኮ ጣጣውን ጨርሷል። ሰው አዋጥቶለት ምክንያቱም መንገድ ላይ ወርቀው ሲያዩት እንዴ፣ ልጁ እኮ የለም በህይወት ዛሬ ሲጀመር ከፍሎ መጥቶ እንደገና ለምን የሚገባበት ሰበብ ምንድን ነው? ጤነኛ ከሆነ ይህን ካላስተካክል ብሎት ይሆናል። ጤነኛ ከሆነ ለምን ተስተካክሎለት አይሰራም? ይህ በስንት ብድር የመጣ ልጅ እኮ ነው። አዎ ማምዬ መታከም አለበት ይመስለኛል። በጣም ከስቷል። አላጌሹ እንደ ሙኒትኔ ምግቡም ነው ወላሂ ታርብ ያለው አለሽ፣ እኮ አልሰሚውም እንዴ እርቦኛል። ሶስት ቀን ሙሉ አልበላሁኝም። እዚህ ነው ደረቅ ዳቦ የሰጡኝ። አለሽ ሙኒት፣ በጣም እርቦኛል። አፈሪ ብላይ፣ በእናትሽ ማሚ፣ በቃ አንቺ ለነፍስሽ ሲሆን ካረግሽው፣ ማርያም መልቲ ቫይታሚን ምናምን ገዝተንለት እኔ መልቲ ቫይታሚን ምናምን ገዛለት አለው በአንድ ይስተካከላል። ማርያም እኔ ማሚ፣ በቃ እናውራ፣ በውስጥ እናስተካክልለት፣ ምንም ችግር የለም እንዴ። እንደዚህ ሆና ይሄ ኤምኬ ምንም ካለ በቃ ተባበሩትና እኛ ቢያንስ በቃ የሆነ ነገር እናደርግለታለን እናደርግለታለን። ማርያምን ቫይታሚኖች ምናምን ገዝተን ብንሰጠው ደህና ይስተካከላል። ኧረ ሁለት ቀኔ በዚህን ያግዝሻለሁ። አንቺ ደግሞ በእሱ እንትን በይለት። ሁለት ሶስት ቀን ያበደሩት ሲበላ ሰውነቱ መለስ ይላሉ። ችግር የለ። ተባረክ። እንደው ስወድሽ እንደው በመብርሃን እንደው እንደው በቃ ተወጂኝ ለ በቃ ብቻ አድርጊለት እንደው በእናትሽ ሙኒት በእናትሽ ቢያንስ በቃ በእናትሽ በጣም ነው የሚያሳዝኑ። በጣም ነው የሚያሳዝኑ። ዝም በይ ሳሪ በእናትሽ፣ ዝም በይ ሳሪ በቃ። ማሚን በእናትሽ ማለት አይጠበቅብሽም እንታልቅሽ፣ በማርያም ወረቀቱ ምን ላይ ነው አለ። ብሎክ ተደርጓል እያለ ነበር። ድረስ ይሰራል ሰውነቱ ጠገን ብሎ፣ ለምን ደው ታዲያ ብሎክ ነው ተባልኩ፣ የሚለው አላደረስ ቆርጧቸው ነው ብሎክ ነው የሚሏቸው። አላደረገውም ማለት እኮ አላደረገው በቃ ሳርዬ፣ ለማናቸው ምንልሽ ይስተካከልለት እና በቃ እናግዘዋለን። ምንም ችግር የለሽ ማሚዬ፣ ደዊለት ላይ ሳቅሽ በቃ እናቴ። ይሄ እኔ ማርያም በቃ እንደዚህ በጣም ነው የሚከፋኝ። እኔ ወንድ ልጅ እንደዚህ ሁኖ ሳየው በጣም ነው የሚከፋኝ። መቤት በጣም ነው የማደቅሰው ምግያ በእናንተ እኔ ምን አይነት ሰዎች ናችሁ? በእናታችሁ ምን አይነት ህዝቦች ናችሁ? ምን አይነት እንዴት በራሳችሁ ዜጋ ትጨክናላችሁ? በቃ ስ እናንተ አገራችሁን አስመርራችሁ አስመራችሁ መታችሁ፣ እዚህ ደግሞ ሰው ሀገር በቃ የነዚህ እንኳ አክብረውን ወደውን እንኳ ስንት ነገር ያደርጉልናል። የሰው ሀገር የሰዎቹ ዜጎች እንኳ ስንት ነገር ያደርጉልናል። ስንት ነው ተንከባክበውን እንኳ የሚኖሩት። እንዴት እናንተ በእህቶቻችሁ ላይ ትጨክናል? በአንድ ሀገር ደግሞ አንድ ሀገር ልጆች ናቸው እኮ ታውቂያለሽ። የአንድ ሰፈር ልጆች የአንድ ሀገር የአንድ ሰፈር ልጆች። ይህ ልጅ ደግሞ ነገ ያልፍለታል። አንድ ቲክቶከር ላይ ብትሄድ አንገትህን ነው ማስብልህ ይሏል። ቆሻሻ ሌባ

ወጣትነትን በቃ አሁን እነዚህ እንዳያገቡ እንዳይወልዱ ሰው እንዳያምኑ ህይወት እንዳይኖራቸው በቃ ወይኔ ብለው ሌላ ነገር ውስጣቸው ላይ እንዲቀረፍ ነው የምጥሉባቸው። በተለይ ወደዛ ወደ እኛ ያሉትን ሰዎች አምጥታችሁ አምጥታችሁ ምን አባታችሁ እንደምታደርጓቸው አላውቅም። በዚህ እያሳበባችሁ ጨረሳችኋቸው። አብዛኛው አብዛኛው እንደዚህ ናቸው። የእኛ ገልጆች ናቸው። ሰው እንዴት በራሱ ዜጋ ላይ ይጨክናል? በእህቱ፣ በወንድሙ ይህኳ መግደል ነው። እመቤቴ መግደል፣ መግደል፣ መግደል። በቃ እንደዚህ በጥይቱ አንድ ጊዜ ወቅቶ እኮ ድብን ማድረግ በቃ ጥሩ ነው፣ ግልግል ነው። እናቤት ወይ በስመ አብ ወለው ወይ ወይ ወይ ወይ፣ እኔ ማርያም ወይ እኔ ንሰኒ፣ አንገቱ አንቺ እንዴት እንደ ይሄ እንደዚህ እንዴት እንደገባ! መቆም እንኳ አይችልም። ታሪዬ አንድ ቆይ አንድ ጊዜ እዚህ ጋር ኪዱ የምትባል ልጅ በጣም በተደጋጋሚ እዚህ ቤት ውስጥ የሚሁት አረጋት አሉ። ተመልሳ ትመጣች ልቦልካት፣ የእኔን ህይወት ያስተካከሉ አባ ናቸው ትላለች። አባ አይደለም ህይወትን የሚያስተካክለው ቸሩ መድኃኔዓለም ነው። እግዚአብሔር አዎ። ማስታወቂያ እየሰራች ስንት ቀን አገኛታለሁ ሚውጥ ስትደረግ አይገባትም እንዴ? አሁን ደህና ሁኜ ሁለተኛ አስተካክሉ ትላለች። ብታዩት ማለት ነው እናንተ ራሱ ብታዩት ታዝኑለታላችሁ እኮ ነው የደነገጡት። ጋይስ ታሪ መቀመጥ አቅቶት አይተሽዋል። መቀመጫ ስለሌለው መቀመጥ አቅቶት አይተሽዋል። በአጥንቱ ወጥቶ

ለወንድም ያለ መድረሴ በጣም ያሳዝነኛል። ወንድ ሳይ በጣም ነው የሚሰማኝ የሚከፋኝ፣ በጣም ነው የሚሰማኝ፣ በጣም ነው የምረበሸው። በዛ ላይ ሰኒ፣ እንዴት ሰው በሀገሩ ልጅ እንደዚህ ይሆናል? እንዴት በራሱ በሀገሩ ልጅ በወገኑ በራሱ በራሱ በአበሻ የትኛው ህይወታችን አስተማማኝ ሆኖ ነው? እራብ በጣም መጥፎ ነው። ልጅ እኮ ተርቧል፣ አይተሽዋል፣ ተርቧል። በቃ አርቦኝ ነው። አሁን እኮ እነሱ ህጋዊ መሆን ስለማይፈልጉ እንጂ ይኸው ማሚጇን ዘርግታ ህጋዊ ሆነን አብረን እንስራ አለቻቸው። ይኸውልሽ አብረው መስራት አይፈልጉም። ይኸውልሽ አሁን ሙኒት ይኸውልሽ፣ ከበፊቱም ሙኒት እኮ በገንዘቧ፣ በጊዜዋ፣ በሁሉም እኮ ናት። ያኔ አንቺ ሽንም ገንዘብሽንም ሁሉ ነገርሽንም ይዘሽ ካላስ ጋይስ ማርያም በቃ ቦቶት እኔ ስራ ልሰራ ነበር። እንደውም ዛሬ የስራ ቀን ነው ብዬ ነበር የገባት ማርያም እመቤቴን። ግን ማርያም እኔን ጥሉኝ፣ ግን የምሰራውን ድርጊት አትጥሉ። እኔን ጥሉኝ፣ እኔን መተቸት ትችላላችሁ፣ ግን ድርጊቴን አትጥሉት። ምክንያቱም ሰው ሰው ስታጣ ሰው ሆኖ መገኘት ቀላል ነገር አይደለም። ማርያም ምን ነው ምላችሁ፣ ሰዎችን ልጠሉ ትችላላችሁ፣ ግን ድርጊቶቻቸውን አትጥሏቸው። እንደዚህ አይነት የሚሰሩ ስራዎች አሁን እንደዚህ በጣም ነው የሚያሳዝኑ። ማርያም በጣም ነው የሚያሳዝኑ። በጣም ነው የሚያምሩ። ማን ነበር ስሙ? ይሳቃ ያነሳም ይደው ያነሳል፣ ይደው ሲመጣ ይደው ኧረ ቢስሚላ ደውል ሜይ ቢ ቢዝ እየነዳ ሆኖ ነው የሚሆነው። ማሚ በጣም ነው የሚያሳዝኑት ወንዶች አሪ ወንድም እኮ ስላለሽ ስለሌለሽ በህይወት ስላለሽ ስለሌለ ሳይሆን፣ እኔ ማርያምን ሁሌም ባየኋቸው ቁጥር ትዝ የሚሉኝ ወንድሞቼ ናቸው። እኔ ባልኖርላቸው ወይ ምናምን ላለው ገባሽ። የሆነ እጣቸው እንደዛ ነው ማለት ነው። በቃ ምንም አማራጭ የላቸውም። እና እያንዳንዱ ወጣት ደግሞ የአክስት ልጅ፣ አጎት ልጅ እንደ በሁነሳሪ በየሁኔታዎች እኮ የማይቀጠፍ ሰው የለም። ማርያምን ነው የምልሽ። ቁጥር ስፍር የላቸውም በየቀኑ። ግን ደግሞ በጣም በዛ ዛ የሚመጡ ይታያለሽ። እዛም ስቃያቸው ስለበዛ ለመሸሸት ለመደበቅ ነው ማለት ማርያም፣ በዛ ላይ ጥሩነት ለመማገድ ስለሆነ ያለው ነገር ከዛ ለማምለጥ በማንኛውም እንትን ይወጣሉ ታያለሽ። እዚህ የሚመጡ ስቃይ ከዛ ብቻ ያሳዝናሉ። ወንዶቹ በቤት አሁን እኔ በእውነት አሁን ዱባይ እንደዚህ አይነት ነገር እኔ ከመጣው ጀምሮ እንግዲህ አምስት አመት ስድስት አመት አስቢ የማየው ነገር በጣም ነው የሚዘገን ነው አሁን አሁን ላይ ስፔሻሊ አሁን በዚህ ባለፉት አንድ አመታት አንቺ በፊት እኮ ይሻል ነበረ። እግዚአብሔርም ማለት ሬስቶራንት ስቴጅ የሚያሳዝኑ ልጆች በር ላይ ቁጭ ብለው እንትን አይልም። በተአምር አይነካውም፣ በተአምር አይነካውም፣ በተአምር አንዲት ነገር አይደርገውም። አይ አይነካውም። ታግዘዋለች። እኛ እናግዘዋለን፣ በቃ እናግዘዋለን። ታግዙታላችሁ፣ ቃል ትገባላችሁ። እናንተም እኔም ቃል እገባለሁ። ላይክ እረ እናግዘዋለን። ሳሪ ምንም ቃል መግባት አያስፈልገውም፣ በቃ በደንብ እናግዛዋለን ማለት ወረቀቱ እኮ ነገሮቹ ከተስተካከል በቃ ሰርቶ ይበላል ዛት ሴት አንቺ ይህን እግዚአብሔር ነጽዬ በአምስት መቶ ብር ለምን አይሆን በቃ ምግባቸው በአግባቡ የሚተኙበት በአግባቡ በሰዓት ሰርተው ለምን አምስት መቶ ብር ንጹ በቃ እኔ እ አምጥተዋቸው አምጥተዋቸው በሀቅ የሆነ ቦታ ከተዋቸው ቢያሰሯቸው ምንም ችግር እኮ የለው አሁን ስሚን አይተሽዋልሳ አሁን ስሚ የዛን ጊዜ እንደዛ ሲሆን ጊዜ ጥሩ ነው ይለውጥሻል በቃ አሁን እሱ ከዚህ ምንም የሚተናነሰው ነገር አልነበረም ይሄ ውስጥ ያው የሱ መጨረሻ ልክ እንደዚህ ነበረ በህመን በስቃይ በምናል ግን አየሽ የሰው ልጅ ምኑን ይመስላል ኑሮውን ይመስላል በቃ ኑሮሽን ስታገኝ እንዴት እንደሚያምርብሽ ህይወትሽ ሲረጋጋ እንዴት እንደሚያምርብሽ ክብሪት እያመሰግናለሁ ቆ ርእያ እያመሰግን እንዴት እንደሚያምርብሽ የኛ ወንዶች ደግሞ በጣም ቆንጆ ናቸው፣ ምንም አያንሳቸው። ምግብ እንኳን መቤቴን ይቺን ቁራሽ ከሰጠሻቸው እኮ። አበሻ እኮ በጣም ኩሩ ነው። አበሻ እኮ በቃ ማርያምን ነው የምልሽ። ጽዩፍ ነው፣ ትሁት ነው፣ መቤቴን ነው የምልሽ በቃ የተለዩ ወንዶች እኮ ናቸው። ለዛው ማርያምን ነው የምልሽ። ይቺን ነገር አሁን ለዚሽ ለብጣሽ ዳቦ ለብጣሽ ዳቦ አሁን ለብጣሽ ውሃ ሀራም ይስተካከላል። አሁን እሱ እራቡ በጣም እርቦት እርቦት እርቦት መቀበል አቃቱ። አይሽ፣ ለዛ ነው አንጀቱ አሁን ይስተካከላል። ደህና ይሆናል። ደወላችሁ ነበር ወይኔ። እሺ ምን እንታዘዝ? ይቅርታ አሁን ጽያውን ጨጓራዋ አልቀበል ብሎ ነው።